ለሮቢል ዓለሚን ዓለማት ጌታ ፊት የአንድ ቀን አቆጣጠር በዱንያ ሀምሳ ሺህ ቀን የሚሆንበት ቀን ዕለት እንዴት እዛችለች ትቆምያለች ብለን መንገር ያለብን ያን ነፍስ ትነቃለች፣ ድካሟን ወደ ኋላ ታረጓዋለች። ስለዚህ በዚህ ዝለሊት ከአሁኑ መወሰን ያለብን ነገር ብኖን ረመዳን ሙሉን እቆማለሁኝ። ጊዜ ማባከን የለብንም አናቅም አንድ ቀን ቆም ሁለተኛ ቀን ምን እንደሚከሰት ሙሉውን እቆማለሁ ብለህ ነይተን ነይተን ግን አንዱን ቆምን። ከዛ በኋላ ወደ አኽራ እንኳን ብንሄድ ሙሉን እንድቆምን አላህ Subhanahu Wa Ta'ala እምጽፍልና። እስቲ በረመዳን ተጣላው ተጣለው በረመዳን ከአላህ ታረቅ፣ ከመስጂድ ታረቅ፣ ከሰላት ተራውሒ ታረቅ። ያው እንደምትችል እኮ እያየህ ነው ያለኸው። ቀኑን ሙሉ አልቃምክም። መቼም እየቃሙ መጾም የለም። ቀኑ ሙሉ ቻልከው። ሌላ ጊዜ ምሳ በልተህ የምትቀመጠውን ጀበራ በረቅ ቁርስ በኋላ የምትለውን ትተሃል። መተው ትችላለህ ማለት ነው፣ ትችላለህ ማለት ነው። ሙሉ በሙሉ እርግፍ አድርገህ መተው እንደምትችል ረመዳን እያሳየ ነው ያለው። ትችላለህ። በሲጋራ ላይ የተፈተንከው ወንድሜ፣ ይሄው መተው ትችላለህ። ሌላ ጊዜ ቁርስ በልተህ ታጨሳለህ መሳ ብልትህ ታጨሳለህ። በመሃል ከስራ ቦታ ከቢሮም እየወጣህ ታጨሳለህ። ይኸው ከሰላት አልፈጅር በፊት ጀምረህ አቁም፣ ጸሐይ እስክትጠልቅ ድረስ አታጨስም። መተው ትችላለህ ማለት ነው። አልሞትክም፣ አልፈነዳህም፣ ጭንቅላትም አልፈነዳም። ስለዚህ ነፍስያናት እንጂ ነፍስያህን መግዛት እንደምችል ነው ረመዳን እያለ አማመደ ያለኸው። ተው፣ ይህን አጋጣሚ ተጠቅመህ ጫትን ተው። ጥሩ ረመዳን የገፍላ ወር አይደለም። የእንቅልፍ ወር አይደለም የድካም የመሰላችት የኸፍላ ወር አይደለም። ረመዳን እየጾሙ ነው ሰዎች ያኑላ ድል ሲያስመዘግቡ የነበሩ አከልል ቀሊል። እኛ በረመዳን እንዴት ነፍስያችንን መግዛ አሸነፍ መስበር እንዴት ያቀተናል? በረመዳን ሴፍ ዘን ዛሬ የምንወጣበት ቦታ የለም። ላኪን በነፍስያችን ላይ ግን ሴፍ ዘን ምንወጣበት ወር ነው ረመዳን። እነዛ እንዛ ሴፍ ይዞ ነፍስያቸውን አሸንፎ አልፎ ፊዚካሊ ጠላቶቻቸውን ሲያሸንፎ እኛቢያን እኛ ቢያንስ ነፍሲያችንን ማሸንፍ እንዴት ያቅተናል? ረመዳን ማለት አላህ ስብሃነ ተዓላ ከሰጠን በጣም ትልልቅ ስጦታዎች መካከል አንዱ ነው። ረመዳንን አግኝቶ አለመቀየር አለመለወጥ ማለት በጣም ከባድ ነው። ብዙዎቻችንን እንደምናውቀው ረመዳን ሲመጣ በጣም እንለወጣለን፣ ወደ አላህ እንቀርባለን፣ በጣም ያማረ ሀያትን እንመራለን። ነገር ግን ከጅምሩ ንያችንን አስተካክለን ስለማንገባ ረመዳን ከወጣ በኋላ የበፊት ህይወታችንን እንጀምራለን። ይሄ ትክክል አይደለም። ረመዳን ላይ እኛ መቀየር እንደምንችል አላህ ስብሃነሁ ተዓላ የሚወደውን አይነት ሰው መሆን እንደምንችል አይተንበታል። ስለዚህ ከረመዳን በኋላ ምንም የሚከብደን ነገር እንደሌለ እናውቃለን። ነገር ግን ቀድመን እያችንም ባለማስተካከላችን ምክንያት የበፊት ህይወታችን ተመልሶ ይመጣብናል ሁልጊዜም ቢሆን ረመን እንደምንችል አሳይቶናል። አላህ የሚወደውን ሰው ማድረግ መሆን እንደምንችል አሳይቶናል። ና በዛው መቀጠል ይኖርብናል። ምንም የሚያቅተን ነገር የለም። ረመን የረመን ወር አግኝቶ በረመን ወር የባህሪ ለውጥ ያላደረገ ሰው የስብእና ግንባታ ያላደረገ ሰው ማንነቱን በረመዳን ያልቀየረ ሰው ከረመዳን በፊት በነበረው ሁኔታው ረመዳን ገብቶ ረመዳን ትቶት የሄደ ሰው አላህ በአፍንጫው ጀሀነም ይትከለው ብሎ ጅብሪል ዱዓ አደረገ። ኒ ማአሚን አልኩኝ አሉ ነብያችን አለይሂ ሰላም። ረመዳን ትልቅ ጸጋ በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም። ነብዩና መሐመድ አለይሂ ሰላቱ ወሰለም አንዴ ሚንበር እየወጡ ሶስት ጊዜ አሚን አሉ። ማን ዱዓ እንደሚያረግ አይታወቅም እሳቸው ግን አሚን ይላሉ። ሰሃቦቹ ጠይቀዋቸው የአላህ መልእክተኛ ምንድነው አሚን ያልከው ዱዓ ሚያረግ ግን አይሰማንም አሉ። ጅብሪል መጣ፣ ሶስት ዱዓ ደረገ፣ ሦስቱን አሚን አሉ። አሚን ካሉት ውስጥ የመጀመሪያው

የችላለው ትልቅ ጸጋ። አንዳንዱ ወላጆቹ ወላጆች ሌላ የስቃይ ማዕከል ውስጥ ቀቷቸዋል። ሶስተኛው ረመዳንን አግኝቶ فلم يغفر له فأبعده الله ረመዳንን አግኝቶ ያልተማረ አላህ ከዝነቱ ያርቀዋል። አሚን! ይህ ጸጋ መጦለት የሰማይ በር ተከፍተው የጀነት በር ተከፍተው መልአካን እየዘነቡ በዚህ ወር ውስጥ ለምዕረት ያልተዘጋጀ ከዝነቱ ያርቀው አለ። አሚን አልኩት። እንድንማር የመጣው ወር አላህ ሱብሃነሁ ወተዓላ ከቅጣቱ ይጠብቀን። መቼስ አላ ሱብሃነሁ ተዓላ ከረገማቸው ሰዎች መካከል መሆን እንደማንፈልግ ግልጽ ነው። ለሱ ደግሞ ብቸኛውና ብቸኛው መንገድ ረመዳንን አግኝተን በትክክለኛው መንገድ መጠቀም ነው። ስለዚህ ምን ታስባላሽ? አሁን ያለንበት ወር ረመዳን ነው። እስካሁንም ያልተጠቀምን ካለን ጊዜው አላለቀም። ና ባልችን ጊዜ ተጠቅመን ለማለፍ መሞከር ይኖርብናል። አንተ አላህ ባሪያ ነው ወንድሜ። አላህን ስትገዛ አላህ ያዘዘ ቦታ ላይ ስትገኝ አላህ ይደሰትባል፣ ጠላት ይበሳጭባል፣ ሸይጣን ይበሳጭባል አ ሸይጣን በአንድ ሱጁድ ከጀነት ተባረዋል። በአንድ ሱጁድ ሱጁድ ባደረግ ቁጥር ሸይጣን ይበሳጫል። አላህ ይደስታል። የተከበረው ፊት አ አላህ ያላቀው የሰው ልጅ ስትመታ ፊቱን እንኳን መምታት አይፈቀድም። የተከበረውን ፊት ዝቅ ልናደርግ የምንችለው ለማን ነው? ለረቡል ዓለሚን ለዓለማቱ ጌታ ነው። እንደ ሀገራችን ሰላምታ ስንለው ጤና ይስጥልኝ እንኳን ማለት አንችልም። ለማን ነው ዝቅ የምንለው? ለአላህ ነው። ይሄን የተከበረው ፊት አላህ ባዘዘ ሰላት ላይ ዝቅ ስትል ከፍ የሚያደርግ ማን ነው? አላህ ነው። እኛ ዝቅ ስንል ከፍ የሚያደርገን አላህ ነው። ታዳ ይሄ ረመዳን ደግሞ እነዚህ ሰላቶች የበዙበት ነው። ስጁድ የበዛበት ነው። አንዱ ሰሐባ ለነብዩ ሰለላሁ ዐለይሂ ወሰለም ውለታ ዋለላቸው። ጠይቀኝ ምን ላርግልህ አሉት። ከባድ ጥያቄ ጠየቃቸው። እኔማ መፈልገው እርሶ ጋር ጀነት ውስጥ የእርሶ ጎረቤት መሆን ነው አላቸው። ነቢዩ አደባላቸው አዎ ይዣሉ ሰጥቻለሁ አላሉ። በል እንግዲህ እኔም ዶ አርጋለሁ አንተም በሱጁድ ገዘኝ አሉት። ሰላት አብዛ አሉት። ሰላት የፊት ብርሃን ነው ወንድሜ። አላህ እድል አምጥቶ መስጊድ አምጥቶሃል። ሞት እስከሚመጣብህ ቀብር ስትገባ፣ እህቴ ቀብር ስትገቢ፣ እኛም ቀብር እስክንገባ የአላህን ትዕዛዝ ሞት እስከሚመጣብን ጊዜ ድረስ ልንፈጽም ግድ ይላል።

ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ያህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጀሮ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ አለላችሁ። ገብታችሁ ፎሎ አድርጉ። ማናችሁም ፎሎ እያደረጋችሁ አይደለም። ቴሌግራም ቻናላችንን ገብታችሁ ቶሎ ብለን አንድ ሺህ ፎሎወር እናድርሰው።